እንሰማለን አንፈርድም። እንሰማለን አንፈርድም። አንፈርድም በያ ባለፈ በባለፈ የበላሹ ዶሮ

እንደዛ ነው? እንሰማለን አንፈርድም። እንሰማለን አንፈርድም። አንፈርድም። ከትላንት ወዲያ? ትናንትና ዛሬም የበላነው እንጀራ ጀሶ አለበት። ነው እሺ ምን ነው እንዴ? እህ ነው ተጀራ ምን ዲኖ ዛሬ ስላለቀ። እሺ የወላሽ እንጀራ? በደንብ ኩፍ አላለ። አይደለም። ሰፈር ችግር ነው። አለ ችግር ነው ያ። እሺ ነገ ብዙ ብር አስቀምጠሽ የሳብ ጠፍቶብሽ ከፈተሽ ጠፍቶብኛል፣ አምስት መቶ ድር ጠፍቶኛል። ቁጥሩ ተይውና ቁጥሩ ተይው፣ ግን ብዙ ብር አስቀምጠሽ የሆነ ጊዜ ታስታውሽ እኮ ነው ማለት ነው። ከዚያ ብር ጠፍቶኝ ነው ወይስ ምንድን ነው ስትይ ታስታውሻለሽ እና ያው

በጊዜ ልተኛ ብለሽ አልተኛሽ። አውቄ ነው እንዳትተኝ ነው ስቄ የነበረው። እንሰማለን አንፈርድም ነው ይሄ። ይሄ እኔ ቁጭ ብሎ ለማሳጠን የማቆፍሩት ጉድጓድ የለም። እናንተ ይሄን በአንደበታችሁ መናገር አይጠበቅባችሁ አሁን

በሉ ደህና ደሩ። እንሰማለን አንፈርድም ላይ እየደፈቃችሁትን ነው የምትናገሩት ያዋጣል። ምክንያቱም በሌላ ነገር በሌላ ጊዜ ከተናገራችሁ በተለይ ች ሰላም ከሆኑ እንትን ዕቃችሁ ብዙ ነው ዕቃችሁ አሁን ለምሳሌ በዚህ አናት የምትለኝ አንፈ ምክንያቱም እንሰማለን አንፈርድም ሲሆን አው የበቁአውእለአን እኮ አይደለም፣ አውጪ ለአንቺ አይደለም። እኔ ከአንቺ የምደብቀው ሚስጥር የለኝም። ታውቂያለሽ ታየ መደበቅን ታይቷል። አሁን ለእነሱ ልላቸው ነበረ የደበቃችሁትን ሳታቸው ሚስጥር እንሰማለን አንፈርድም ብላችሁ እየሰራችሁ ተናገሩ ለማለት ያክል ነው። ፍርድ ቤት እንደዚህ ይቀላል። እንደዚህ ይቀላል። እንሰማለን አንፈርድም የሚጫወታ ያዙና ከፖሊሶቹ ጋር ከፖሊሶቹ ጋር ጋሽ ፖሊሱ ጋሽ ጥበቃ እና ምን ከፖሊስ ግንኙነት የለኝም። በቃ ደራደሩ። ለማንኛው ጥሩ መካሬ